ጥንታዊቷና ታሪካዊቷ ጅማ ከተማ ቀደም ባሉ ጊዜያት የልማቷና የቱሪስት መዳረሻነቷ እድገት ታሪኳን የማይመጥን ሆኖ ቆይቷል። ከቅርብ ጊዜያት ወዲህ ግን መንግስት፣ ነዋሪዎቿና ባለሀብቶቿ እጅና ጓንት ሆኖ በመስራታቸው ከተማዋ በለውጥ ጎዳና ላይ ትገኛለች። የከተማውን የነዋሪ ህይወትን ማሻሻል፣ ሊቪንግ ስታንዳርዱ ማሻሻል፣ ይህን የከተማ ህይወት ከገጠሩ ህይወት ጋር ማስተሳሰር፣ የገጠሩን ልማት አንድ ላይ ከከተማው ጋር አስተሳስረህ መሄድ መቻል ይሄ ነው ሀገር የሚቀይረው ማለት ነው። ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ያደረጉት የመገናኛ ብዙሃን ባለሙያዎች ከአዲስ አበባ መነሻውን ያደረገ የተለያዩ የሀገሪቱን ክፍሎች የልማት ስራዎችን ጎብኝተዋል። ከታሪክ ጋር ደግሞ መዘመንንና ውበቷን ጨምራ ስታያት ደግሞ ለየት ይላልና ረጅም ጊዜ ከአራት አመት በፊት ነበር ያየዋት። አሁን ደግሞ ከአራት አመት በኋላ አምሮባት ቆንጆውና ተውባ። የበለጠ ለቱሪስትም ለነዋሪዎቿ ምቹ ሆና አግኝታት። እነኚህ የምንላቸው የቱሪዝም አቅጣጫዎች ዝም ብለው ራሳቸውን ችለው የሆነን አካል ሆቴሎችን ወይም ደግሞ የተከፈቱ የተገነቡ ትልልቅ አዳራሾችን፣ ኮንፈረንስ ኤሪያዎችን ብቻ የሚጠቅሙ ብቻ አይደሉም። በዛ መካከል ማህበረሰቡ ምንድነው የሚጠቀመው የሚለውን እንዴት የተሳሰረ እንደሆነ በደንብ ማየት ችለናል። መዲናው አዲስ አበባን ጨምሮ በተለያዩ የአገርቷ ከተሞች በመሰራት ላይ ያሉ ልማት ስራዎች እርስ በርስ የተሰናሰሉ ተደርገው እየተሰሩ መሆናቸውም ለሀገር የሚሰጠው ጠቀሜታ ጉልህ ነው ሲሉም አስተያየታቸውን ሰጥተዋል። ለልጆቻችን ተስፋ ጅማ ላይ አዲስ አበባ ላይ ጎንደር ላይ ወንጭ ላይ ሀላላ ላይ አይተናል። ይህንን መመስከር ይህንን መናገር የማይደፍር ካለ እሱን ኢትዮጵያን በዘፈን እንጂ በተግባር ሊያውቃት አይፈልግም ማለት ነው። የህዝብ ዓይንና ጆሮ የሆነ የመገናኛ ብዙሃን ባለሙያው ሌት ተቀን ስለሚሰራው የሀገሪቱ ልማት ትክክለኛ መረጃን ለህዝብ በማቅረብ የሙያ ብሎም የዜግነት ኃላፊነቱን ሊወጣ እንደሚገባም ተመላክቷል።